ቅመምዬ ዛሬ መኪናዋን አሽከረከረችው ይህን ይሄን ያክል የመኪና መንዳት ፍላጎት ፍላጎታለች ማለት ነው። ሀይምዬ በቃ ከዚህ በኋላ መንጃ ፍቃድሽን ማውጣት አለብሽ፣ ምክንያቱም በቅርብ ያንቹም ዱቅ ስለሚል። ሰላም፣ ሰላም ወጌቻና ለቤተሰቦች እንዴት ናችልኝ? ደህና ናቸው? ይ ሰላማችሁ ብዝትረፍ ይበልልኝ። እንግዲህ ቅመሞች ያው ቀን ላይ ፎቶ ተፖስቶ ነበረ፣ እኔ እንኳን አልቻልኩም፣ ነገር ግን ቪዲዮቸውን እየጠበቅኩ ነበር ቀሩ ቀሩ በ- እያልኩ ማለት ነው። እየወጣው እየገባው ያለው እየወጣው እየገባው ያለው ግን አልመጡም ነበረ። በስተ መጨረሻ ግን ከች ብለዋል ማለት ነው። የእኛ ወዶች ሰዓት ግን ይስተካከል። ሰዓት ለምንድን ነው? አሁንማ አይንና ብሩኬ እንደኛ ሆኖ መሰልኝ። በቃ ሰዓት አልበቃቸው እያለ ነው የምር። እኛ ሁን ሰዓት አልበቃን ሲል በቃ ባልባል ሰዓት ነው የምንፖስተው እና የእነሱም ደግሞ አንዳንዴ እንደዚህ ሰዓት የሚያጥርበት ጊዜ አለና፣ ዋናው ግን መምጣታችን ነው። እንኳን ደህና መጣችሁ የእኛ ወዶች እና እንግዲህ ያው ብዙ ነገሮች የተናገሯቸው ነገሮች አሉ። በጣም ማስደንጋጭ ነገር ነው የሰማነው ዛሬ። ብቻ ያሳዝናል፣ በእውነት እኔ እንጃ። ምን ላይ ነው ያለ? ነው ሰው ነው የከፋው፣ ጊዜው ነው የከፋው? ምን ላይ ነው ያለ? ነው እኛ ግን ወገን፣ ሰው በገዛ ላቡ፣ በገዛ ጉልበቱ፣ በራሱ ሰርቶ ለፍቶ ጥሮ ላይቀየር ነው እንዴ? ይህን ያክል ምቀኛ የምንሆነው ለምንድን ነው? ለምን? ለየትኛው ጊዜያችን ነውስ? እንግዲህ ሃይሚዬ ብዙ ነገሩን ተናግረዋለች ማለት ነው። እና ባለፈው ከብሩኬ መኪና የገዛ ቀን ከብሩኬ ቤት የነበረ ኮሜንት ያው ግማሹ ደስታ ሲሆን ግማሹ ግን በቃ ሌላ ታሪክ ገብተው ነበር እና ቢያንስ እንዴት የሰው ልጅ በደስታው ቀን እንኳን ደስ ያለ ብሎ መጻፍ እንዴት ይከብደዋል ሌላ ነገር ስጽፉ አልከበዳችሁም አልከበዳችሁም የምር ግን እንኳን ደስ ያለ ብላችሁ ለመጻፍ ምንም ሀሳብ አልመጣላችሁም እና ኮሜንት እያየው በጣም ነበር እየተናደድኩ የነበረው። ያው ኔ ታቁኛላችሁ እንደ በፊቱ ብቅ ጥልቅ ማለት ትቻለው፣ ያው አልመቸኝ ብሎ ነው። ውድ ቤተሰብ፣ እኔ እንጃ፣ ተስተካክሎልኝ በደንብ እስከምመጣ ድረስ እንደዚህ ብቅ ብቅ እላለሁ። እና ግን ኮሜንት እያየው በጣም ነበር የተናደድኩት። ማለት እሺ እኛ እንደዚህ ኮሜንት አይተን የተናደድን ባለቤት ውስ ምን አይነት ስሜት ይሰማው ይሆን ብሩኪ ምን አይነት ስሜት ይሰማው ይሆን ብዬ በጣም ነበር ያሰብኩት በሰዓቱ ማለት ነው እማይባል? ሃይሚ ለሰከንድ ለሰከንድ እንኳን በጭንቅላቷ የማታስበውን በኮሜንት ላይ ታዩታላችሁ። በመጀመሪያ ደረጃ ማለት ነው የምር ወዳችሁ የሚሆን ምንም ይሆን እኔ አላቅም፣ እንደዚህ ብላችሁ የምጽፉ ሰዎች መጀመሪያ የሀይሚ ደስታ የሚያስደስታት ምንድን ነው፣ የሚያሳዝናት ምንድን ነው ብላችሁ ይህን ነገር መለየት ነው ያለባችሁ መጀመሪያ፣ ማለት ነው እንደዚህ ብላችሁ ለመጻፍ የሀይሚ ፍላጎት ማወቅ አለባችሁ። ሀይሚን እንደምታውቋት ብሩኬ ነው ደስታዋ። ብሩኬ ነው ሁሉ ነገሯ። እሱ ሲነካ፣ እሱ ሲሰደብ፣ እሱ ያልሆነ አልባሌ ስም ሲሰጠው ሀይኒ ደስ ይላታል ብላችሁ ነው ወይ የምታስቡት? እንዴት ነው የምታስቡት? እርግጠኛ ነኝ አሁን ሀይኒን ሰምታችሁም አትማሩም። ነገ የሆነ ነገር ሲፈጠር ትጽፋላችሁ። ምንም እንደዚህ አይነት ሰው በቃ ማቆሚያ የለውም በዚሁ ነው የሚቀጥልበትና ሀይኒ እንግዲህ ዛሬ ሁሉን ነገር ተናግራለች። የብሩኬ ደስታ የኔ ነው የብሩኬ የሆነ ነገር ሁሉ የእኔ ነው፣ ለወደፊት አብረን ስንኖር እያለች እያወራች ነው አደለ? ብሩኬ መኪና ገዛ፣ መኪናው የማን ነው? የሀይሜ ነው፣ ሀይሜ ነው የምትጠቀመው። እና እንደዚህ ብላችሁ የምጽፉ ሰዎች እኔን የጠቀማችሁ መስሏችሁ ከሆነ ተሳስታችኋል። በእኔ በህይወቴ ላይ ተጽዕኖ እየፈጠረብኝ ነው። እሷ የምትፈራው ነገር አለ። ብሩኬ እንደዚህ ላይ ያስብ ይችላል፣ እሷ ግን በእኔ ምክንያት ይሄ ልጅ እንደዚህ እየተባለ ውስጡ ሊጎዳል ሊያስብ ሊጨነቅብኝ ይችላል ብላ በጣም ትጨነቃለች። ይህን ከጭንቅላታችሁ ማስገባት አለባችሁ። ሲቀጥል ደግሞ ዩቲዩብ ማለት ቻንስ ነው። ዩቲዩብን የማታውቁ ከሆነ ዩቲዩብ ቻንስ ነው። የፈለገ ጥሩ ቪዲዮ ፖስቱ፣ መጥፎ ቪዲዮ ፖስቱ፣ መጥፎ ምኑ እኮ ቫይራል የሚወጣበት ጊዜ አለ እና በቪዲዮ በምናምን በዚህ በሰርፕራይዝ አይደለም መልካም መልካም ነገሮች ከአንተ ቤት ነው የሚሰሩት። ከአይሚ ቤት ደግሞ የሆነ ነገር ነው የሚሰራው። ልጅቷ ያላሰበችውን ነገር ከጭንቅላቷ አይደለን ነገር። እናንተ ግን ልክ እሷ የሆነ እንደሚከፋት አድርጋችሁ ነበር የምታወሩት የምጽፉት። እና ትክክል ነው ብላችሁ ከሆነ እንደዚህ የምታደርጉት በጣም ነውር፣ በጣም የሚያስጠላ አሳፋሪ ስራ ነው ይሄ ነገር። ከዚህ ድርጊታችሁ ተቆጠቡ። እንደዚህ ብላችሁ ስጽፉ ማለት ነው። እኔ እንጃ ማለት ብሩኬ ያደረገውን ነገር ለምንድን ነው የምትክዱት? ግን እኔ አንዳንዴ ምን አስባለሁ መሰላችሁ አብዛኛው ሰው ብዙ በቃ ከሀይሚ ጋር ብሩኬን አይፈልጉትም። የምሬን ነው አይፈልጉትም። ኧረ ወይኔ ጉዴ። ከሀይሚ ጋር ሲጣላኮ ማለት ነው በቃ ትንሽዬ ነገር ሀይሚ አጠፍታም እንኳን ብሩኬን የሚወቅሱ ሰዎች አሉ። ማርያምን አሉ። ይሄ በቃ ትክክለኛ የሆነ ነገር ነውና ብሩኬ እኮ በአቅሙ ከወንድሞቿ በላይ አድርጎላታል ለቀመሟ እግዚአብሔርም ከዚህ ጋር እናንተ የምጽፉት ለእሷ ምንም ሊፈይድላት አይችልም። መስሯችሁ ከሆነ ተሳስታችኋል። ነገም፣ ዛሬም፣ መቼም ይሁን የሚጠቅማት ብሩኬና ብሩኬ ብቻ ነው። እና ከዚህ ጋር ብሩኬ እንደሚጠቀም ሀይሜ ደግሞ እንደማትጠቀም አድርጋችሁ ነው ለብሩኬ ሌላ ስም እየሰጣችሁ ያላችሁት። እና ይሄ አሳፋሪ ነው። ልጁ የሌለውን ማንነት አትስጡት። እንደዚህ አይነት ባህሪ ማንነትም የለውም እንኳን ለሀይሜ አይደለም። ይሄ ልጅ ለሌላ ሰው የሚተርፍ ልጅ ነው እንደ እውነቱ ከሆነ እኔ ስለምትወዱኝ የሆነ አላቅም እንደዚህ የምጽፉት እያልሽ ነበርና፣ ሀይሚ አይ አይ አይደለም። ይሄ መውደድ አይደለም። እኔ መውደድ አይደለውም። እንዴት ነው የምትወዱ ከሆነ በአንድ አይነት ለምንድን ነው የማታዩዋቸው ሀይሚና ብሩኬን? እኔ ድሮ ድሮ ብሩኬን አላየውም ነበር። የሚገርማችሁ ነገር የምር ማለት ብዙ ጊዜ ከሀይሚ ላይ ነበረ ያው ከና ብርሽ ጋር ምናምን ስለማያት እና ብሩኬን የተወሰነ ጊዜ ያየሁት ማርክን ካየው በኋላ ከነሄሉ ጋር ምናምን ሲሆን ትንሽ ትንሽ እያየው ነበረ። ሀይሚ ከመጣች በኋላ ነው ብሩኬ እንደዚህ የወደድኩት መልካም ልጅ መሆኑን ያወቅኩትን ነው። ሀይሚ ከብሩኬ ጋር ከተጨመረች አብረው ከመጡ ጀምሮ የነሱ እይታ በእኔ ውስጥ አንድ ነው፣ በአንድ አይኔ ነው ማያቸው። እና እውነት ሀይሚና ብሩኬን በአንድ አይነት የምታዩ ቢሆን ኑሮ ከከሌ ቤት ከከሌ ቤት እያላችሁ ወዳጅ መስላችሁ እንደዚህ ብላችሁ አጽፎም ነበረ። ስለዚህ አሁንም ይሄን ነገራችሁን አቁሙ፣ ለልጅቷ ህይወት መበጥበጥ ምክንያት አትሆኑ። በእርግጥ ብሩኬ እንደዚህ በሰው ወሬ የሚረበሽ ልጅ አይደለም በጣም ጎበዝ ጠንካራ ልጅ ነው እናንተ ከምታስቡት በላይ እንደዚህ አይነት ነገሮች እንደማናያ ይሄ እንዴት ነው እንደማይበጠብጡት እንደማይረብሹት ማወቅ አለባችሁ በፍጹም እና ሀይሚና ብሩኬ የሰው ወሬ እንዳሰሙ ምንም ከዚህ ጋር በነገራችን ላይ ያው የሚያድግ ሰው ብዙ ነገር ይሰማል የሚያድግ ሰው ነው እንቅፋት የሚበዛበት እና እናንተም ደግሞ ገና ሀይሚ መኪና እንደምታሽከረክር እንዳዘነጉት ሀይሚና ብሩኬ ኋላና ፊት ሆነው መኪና ይነዳሉ። ብያቸው አደለ? አዎ አይቀርም። ይሄ ደግሞ ብሩኬ መኪና በመግዛቱ ላይ የተገረማችሁ ታደለ ገና የክፋት ጥግ። ሰው እንዴት ገንዘብ ተከፍሎት የሰውን ደስታ ለመበጥበጥ ይነሳል? እሺ እሺ፣ በጥብጡ አለያዋቸው። እናንተ የሂሊን አረፍት የሚባል ነገር ታገኛላችሁ? ግን እነዚህ ልጆች ተለያይተው ለብቻ ለብቻ አድርጋችኋቸው፣ እኔ እንጃ ብቻ ህይወታችሁን በጥብጣችሁ፣ የሄሊን አረፍት አለ ረፍታ ያደርጋል ህሊናችሁ፣ አርፋችሁ መተኛ ትችላላችሁ። ከምንም በላይ እኮ ሰው ከሚላችሁ በላይ ሰው ከሚሰድባችሁ በላይ ምናምን እኮ ህሊናችሁ ሁሉም የሚቆጠቆጣችሁ ነው የሚብሰው ማለት ነው። ስለዚህ አስቡበት።